አንዱ እዚህ ሀገር የሚኖር መረን ያደገ የሙስሊም ልጅ እግዚአብሔርን ቀጥተ። እሷ ራሷ አንብባ መጨረስ አልቻለችም፣ ሙሉ ለሙሉ እግዚአብሔርን በሚገርማችሁን። እኔ አላሳየውም። ሙስሊም ለሆኑ ልጆችም ልኬ ማሳቀቅ አልፈልግም። ግን መረን ያደገ ከጉራጌን የተወለደው ኮልፌ ነው፣ ነው እዚህ ለንደን ነው የሚኖረው የጉራጌ ተወላጅ ነው። ትናንትና ነግሬያችኋለሁ። የጉራጌ ደፋሬ አለ ወንድ የደፈረ። ልክ ይሄም እዚህ ሀገር ህፃናቶች አሳዶ የሚደፍር ወንድ ነው። እዚ ሀገር ማለት ነው። ሙስሊም ነኝ ይላል። አረቄውን ተገፍቶ እስከሚወጣ አረቄ የሚጠጣ ሰካራ። ስለ ሃይማኖቱ አይደለም ሰካራም በቃ አረቄ አረቄ ሲጠጣ የሚውል ማለት ነው። አሁን ብዙዎቹ ሙስሊም ሀራም ነው መጠጥ፣ በኛ በሙስሊም ሀራም ነው። እዚህ ለንደን ላይ እንደ ቆርኪ ተጥለው የሚጠጡት ሙስሊም ልጆች ናቸው። እንደ ቆርኪ ጭራሽ፣ አትጠጡ ሲባል የተጠጡ የሚመስላቸው እንደ አረቄ ንውጡ የሚባሉ የማያወጡ ሰካራም ጠጪ፣ እዚህ ፓርክ ላይ ራሱ ተጥለው የሚገኙት እነሱ ናቸው። መቶ ጠጪ ምናምን ምናምን ብሎ ለማለት ቆርቅ ይገነ እንደው ይባሉ እንኳን ቆርቅ የሃጂ ልጆች የሚባሉ ይብስባቸዋል የሚጠጡት ግን እኔን ሮማን በሰድ አንተ ሰደብከኝ ብዬ ሙስሊምን ወጥቼ አልሳደብም። አልሳደብ ሁሉ የሚያቃጥለውን ልኬ ልጌ ተይ በቃ እስከሚል ድረስ ምላሹን ሰጥቸዋለሁ። ቢኮዝ በእሱ የተነሳ እሱ አንድ የሙስሊም ጉራጌ ባለገ ብዬ ሌላ ሙስሊም አላስቀይምም። እንደሱ ብልግና ኤንዌይ ትክክለኛ እንደው ርስፔክት አላቸው የምለው ሙስሊሞችን እስክሪንሹት አርጌ ልክላቸዋለሁ በውስጥ ማለት ነው። እነሱ ባለጉብዬን ያልባልግም እቤቴ እንኳን ቁጭ ብዬ። በለቱ ደግሞ የኢድቀን ነው የሚሳደበው። የኢድቀን በዓሉ ማክበር ሂዶ አላሁን ማክበር ትቶ የበአሉ

እናቴና አባቴ የተገኙበት ቦታ ነው። እዛ ገዳም ላይ ሲወጡ ሁለት የሙስሊም ልጆች የድንጓ ይሩምታ አግኝተው ቅጥቅጥ፣ እንዳይሞት እንዳሽ ቅጥቅጥ አድርገው አንዱን ሆስፒታል መውሰድ አነበር፣ መገላገል ነበረ፣ ተወስደዋል። ሶ እሱ ስላዩ እሱ ጉዳቸው ስለወጣባቸው ምናሉ ኦ ገዳሙ በር ላይ ቆጮ ምን አባ ገባ ቆጮ አይደለም፣ የፈለጉትን ለምን አይሸጡም? የሸርሙጣ ልጅ ምን አባ ያገባ ለአንተ ግሜ ግም የግም ድግስ የፈለጉትን ለምን አይሸጡም? እኛ ክርስቲያኖች እኛ ኦርቶዶክሶች ከፈለግን እንጠይቅ፣ ቤተክርስቲያን አጠገብ እንዲተሸጡ አልተብላ እውነት አላደረጉምም፣ አልተደረገም እነዛያ አክብረው የወጡ ሰዎች ከተማ ወጥተን ቆጮ ገዝተን ከቸርቹ እንደዚህ ብለን ሲያወሩ ሰምተው ያችን ቃል ቆርጠው፣ በሩ ላይ ምን አባ ያገባሃል አንተ፣ ለበዓል ተጨንቀ እከካም፣ የከካም ሴት እየገለበጥ በየቀኑ ሴትን የምትሳደብ ደንቆሮ፣ ከአሁን በኋላ የዚህም ቤተ ክርስቲያን ፒክቸር ብትለጥፍ ወይ ብትለጥፊ እመብርሃን ምስክሬ ነው። መካ መዲናን እንዲዘቅዝቄ ነው። እዚ ጋ ይዣት የምመጣው እመብርሃን ምስክሬ ነው። ወንድነ ቀጥል። ይሄንን ወንድናችሁ እናት ወልዳል፣ ተንጠልጥሎልሃል። አንታ ደንቅሃለሁ። ቸርች ንካ። ከዚህ በኋላ አንድ የጉራጌ ሙስሊም የሚባሉ ደንቆሮ እዚ የተሰበሰቡ ሚዲያ ላይ እናት ወልድሃለች። እናት አድናቂ ነኝ። እመብርሃን ምስክሬናት። ለምን ሙሉ ድፍን ሙስሊም አይቀየመኝም? መካ መዲናን ዘቅዝቄ ነው ማሳይ። ወንድ ቸርች፣ መካ ምን አባ ያገባል? አንተ እንትንህ ላይ መስኪድ ላይ ለምን ሰው አትሸጥም? ምን ያገባኛል? የሚመለከተኝ የሚጠይቅ ሙስሊም እንጂ እኔ ሮማን አይደለሁም። እኔ አይመለከተኝም። ሙስሊሙ መስኪድ ውስጥ ለምን ሰው አትሸጥም? አይመለከትም። እኛ ቤተክርስቲያናችን ላይ ለምን ሰው አንሸጥም? ምንም አባ የሚያገባ የለም፣ የሚመለከትም ብቻ። ይሄንን አጋጣሚ እየፈለግ ክርስቲያን በማጥቃት ሰው ምቶን ከሆነ አስለቅሳችኋለሁ። የወላችሁ ላስነብባችሁ የጻፈውን ይሄ የሸርሙጣ ልጅ ማለት ነው። አንተ ሙስሊም እናትና አባት ወልደዋል እኔን የመናገር መብት አለ። ምን አለኝ ደግሞ? ቆይ አንቺ የተናገርሽውን የዓለም የሙስሊም ኮሚቴ ጋር ከስሸሽ ሪሊ ሪሊ። እስቲ እናት የተንጠለጠለል ወንድ ከሆንክ አንተ ለንደን ሀገር ላይ እኔ እንክሰሰኝ። አድራሻ ይታወቃል። ቤቴን ታቋለ አንተ ብሱ ሴ ግማታም ሊግማታም ስልክን አገኘዋለሁ አራግፌ ልክ ልክን እነግርሃለሁ። በበቃኝ አንቺ ሴትዮ እስከምትል ድረስ አሳይችሃለሁ። ፖስተው የላኩልህም እኔ ሮማን ተሰማ ሰው አልነካም። ከነካኝ ስፔሻሊ በሃይማኖቴ አታቀኝም። ጭራቅ ጭራቅ ነኝ። እንደዚህ ቀንድ ያለኝ ጭራቅ፣ ቀንድ ያለኝ ጭራቅ። መከባበር ብቻ ነው የሚያኖረን፣ ገባ መከባበር። መበሻሸት ካልፈለገ እንደኔ ሮማን ሰው አብሻቅ የለም። ቀንድ እንደዚህ ቀንድ እፎይ፣ ምን አበሸቃችሁ? ቀንድ አድርጌ ነው ማቆም። ስለዚህ እንከባበር። እኔ ሰው ሃይማኖት አክብሬ ተከብር፣ እስፔሻሊ ከሙስሊሞች ጋር እኔ ከተሰደርኩ ጀምሬ ሀያ ምናምን አመት በቤቴ ሙስሊም አክብሬ፣ ቁርሃን አለን። መስገጃውን እንኳን ነክቼ አላቅም። አንድ የነገረኝ አንድ ወንድሜ ሮምዬ የሚነካው ዱዓ ተደርጎ ነው እንደዚህ አይነካም አለ። አክብሬ በምንጣፉ አስቀምጬ ላጸዳ እንኳን ከፈለግኩን ከነ ምንጣፉ እንዲያ ጥፌ ስለሆነ ማስቀምጠው ሲመጡ እዚህ ጋር መጽናት ካለበት አውጥጣ ጽዳ ነው ብለው ጋትናቸው ነው። ሰውም አከብረው፣ ሃይማኖትም አከብረው። እግዚአብሔር ምስክሬ ነው። ለዛ ነው እዚህ ቤት እኮ ሙስሊሞች ቀን ሙሉ እነዛ እና አባቃሪያ ብዙ ሙስሊሞች ከእኔ ጋር አንድ ቀን ተለይቼ እኔ ሙስሊም ብነካባቸው ከሃይማኖቱ ይበልጣል እንደኔ ቤት ምር ይሰራል አክብሬ ተከብሬ ነው ምኖረው አንድም እነሱ እንዲከፋቸው አልፈልግም ከመቶ በላይ ምናልባት ዛክዬ አንተ ቁጥር ከመቶ በላይ ሙስሊም ኢድ ሙባረክ ስል ነው የዋልኩት የዛን ቀን ነገር ግን ሰው ሲያከብር ካላከበርክ ማስለቀስ በጣም ቀላል ነው ማናደድ በጣም ቀላል ነው። እኔ በጣም ሰው አከብራለሁ። ዛክ የሰደበኝን ስድብ ስክሪንሹት አድርጌ እልክልሃለሁ። አንተ ሚዛናይ የሰው ሃይማኖት ማትነካ ሃይማኖትን አክብረ የሰው ሃይማኖት የምታከብር ስለሆን ምን ዛሬ ለምን እንደተናገርኩ ልክልሃለሁ፣ ልክላለሁ። ማከብራቸው ሙስሊሞች ስላለ እዚህ ለንደን ላይ ላሉት ደግሞ ልክላቸዋለሁ። እሱ ገማ ብዬ እኔ አልገማ እሱ ፍላጎቱ እኔን ሰድቦኝ እግዚአብሔርን ተሳድቦ እመቤታችንን ተሳድቦ እኔ ወጥቼ ነብዩ መሐመድ ብዬ እንድሳደብ ያንን አታገኙ። እኔ ባለጌ አልወለደኝም፣ ባለጊያ እሱ በሰደበው አሳይቼ ሁልጭ እያርኩ ነብዩ መሐመድ አላህ እያልኩ መሳደብ በጣም ሲምፕል ነው። ግን ያንን ስናገር ዋይ ሮማን አንቺ ሶሻል ሚዲያ ሰው ነሽ፣ እሱ ተራ ሰው ነው፣ አንቺ ኮንትሮል ማድረግ ትቻለሽ፣ አንቺ እንዲህ ነው ብሎ ጃጅመንት ስላለ ነው እንጂ ሰው ማርሸቅ ሰው መናገር በጣም ቀላል ነው።